ዓለም ብዙ የጥበብ ሰዎችን አፍርታለች። ብዙዎች ለተከታዮቻቸውና ለአድናቂዎቻቸው እጅን በአፍ ያስጫኑ ተሰጧቸውን በቀጥታ በብዙ መድረኮች ላይ አቅርበዋል። አንዳንዶች በከፍታ ሲንዣዋዣው፣ ሌሎች ደግሞ እሳት ሲጎርሱ ብዙ ብዙ የሰርከስና የሙዚቃ እንዲሁም የድራማ ትዕይንቶችን ያቀርባሉ። ይህንንና መሰሉን የመዝናኛ ትርኢት ደግሞ በቀጥታ ስርጭት በአዳራሽ ተሰብስቦ መመልከት ብዙዎች የሚመርጡት ጉዳይ ነው ነው ታዲያ አንዳንድ ቀናት በዚህ የመዝናኛ ምሽት ላይ ያልታሰበ ሐዘንን ይዘው ይመጣሉ ምናልባትም የተመልካች የእርስ በእርስ ጠብ አሊያ ደግሞ ድንገተኛ አደጋ በዛሬው ፕሮግራማችን በድንገትና ሳይታሰብ የምሽቱ ድምቀት ይሆናሉ ተብለው የተጠበቁት አርቲስቶችና ባለብዙ ተሰጥዖ ሰዎች በድንገት በመድረክ ስራቸው ወቅት ራሳቸውን ስተው በዚያው እስከ ዘላለሙ ያሸለቡበትን ተመልካቹንና በዓለም ዙሪያ የሚገኙ የጥበብ አፍቃሪያንን ያስደነገጡ አስገራሚ ክስተቶችን መርጠን ወደ እናንተ ልናደርስ ወደናል። አንደኛ ቶሚ ኩፐር በፈረንጆቹ በሚያዝያ 15 ቀን 9 84 ዓ ም ባለብዙ ተሰጥኦ ኮሜዲያንና የማጂክ ትዕይንት አቅራቢ ቶሚ ኩፐር በሚያዝናኑ የቀልድ ትዕይንቶቹ ብዙ ወዳጅን ያፈራ አሜሪካዊ የመድረክ ላይ ተዋናይ በድንገት የተለመደውን የኮሜዲ ስራውን በሚሰራበት ወቅት ተዝለፍልፎ ይወድቃል። ታዲያ ይህ ነገር የድራማው አንዱ ትዕይንት የመሰላቸው ተመልካች ቀጣዩን ትዕይንት ሲጠባበቁ፣ ቶሚ ግን በዚያው አሸልቧል። ነገሩ ድንገተኛ የልብ ድካም እንደሆነ ኋላ ላይ የመድረክ አዘጋጆች ቶሚ ኩፐርን አፋፍሰው ወደ ሆስፒታል በወሰዱበት ጊዜ የተነገራቸው አሳዛኝ ነገር ነበር። ሁለተኛ ሚሱሻሩ ይህ ሰው በጃፓን አገር ታዋቂ የሪስሊንግ ተፋላሚ ነበር። በዚህ መሰል ተግባሩም በብዙ ጃፓናውያን ዘንድ ተወዳጅነትንና ታዋቂነትን አፍርቶበታል። ታዲያ ሰኔ 13 ቀን 209 ዓ.ም ግን ለዚህ ሰው የመጨረሻ የመኖሪያ ዕድሜው ነበረች። በቀጥታ የሪስሊንግ ፍልሚያ እያደረገ ባለ በት ወቅት ድንገት የአከርካሪ አጥንቱ ላይ በተፈጠረ ጉዳት ተዝለፍልፎ ይወድቃል። የህክምና ባለሙያዎች እዚያው በወደቀበት ቢሉት ቢሰሩት ምላሹ ግን ዝምታ ብቻ ሆነ። በዚህ የተደናገጡት ባለሙያዎች ወደ ሆስፒታል እንዲወሰድ ቢያደርጉም ሚሱ ሻሩ ግን ህይወቱ አልፋ ነበር። ሶስተኛ፣ ስቲቭ ኢርዊን። አሜሪካዊው የእንስሳት ወዳጅና ዘ ክሮኮዳይል ሃንተር ተብሎ የሚጠራው ይህ ሰው በሀገሩ አሜሪካ እንዲሁም በመላው ዓለም በሚያቀርባቸው አስደሳች የእንስሳት ዶኩመንተሪ ፕሮግራሞቹ ታዋቂነትን አግኝቷል። ታዲያ በመስከረም ወር 206 ዓ ም ስቲቭ የተለመደውን የዶኩመንተሪ ፊልም ቀረጻውን ያደረገው በባህር ውስጥ ጠልቆ በመግባት ነበር። ታዲያ ሳይታሰብ በአጠገቡ ያለፈው ስምንት ጫማ የሚረዝም ስቲንግሬ የተሰኘ የባህር ውስጥ ተናዳፊ እንስሳ የዚህን ሰው ደረት በጭራው መትቶ በመብሳት ድንገት የስቲቭ ኢርዌን የልብ ምት እንዲቆም ምክንያት ሆኗል። ይህ ሲሆን ነገሩ በቀጥታ ስርጭት የተቀረጸ ቢሆንም ፕሮግራሙ ወዲያው እንዲቋረጥና የስቲቨን ህይወት ለማትረፍ ወደ ሆስፒታል ለመውሰድ ተሞክሮም ነበር። ነፍሱን ግን ለማትረፍ አልተቻለም። አራተኛ፣ ካርል ዋሌንዳ። ይህ ሰው የሚያቀርባቸው ትዕይንቶች እጅግኑ ያስደንቃሉ። በቀጠነ ገመድ ላይ ብዙ ሺህ ጫማዎችን ከሚረዝም ከፍታ ቦታ ላይ ያለምንም ደጋፊ ባላንሱን ጠብቆ መጓዝ ይችላል በእጁ ከሚይዛት አንዲት ረዘም ያለች እንጨት ሂደት ውጪ ሌላ ነገር አብሮት የለም። እንደ አውሮፓውያን አቆጣጠር 1978 ዓ.ም ካርል በፖርቶሪኮ ከተማ ከሁለት ትላልቅ ሕንፃዎች ተወጥሮ በተዘረጋው ቀጭን ገመድ ላይ በመውጣት እየተራመደ ነው። ተመልካችም ልቡ ተንጠልጥሏል። ካርል ምንም አይነት የአደጋ ጊዜ መከላከያ ገመድ በወገቡ አልታሰረለትም። በዚህ መሰሉ አደገኛ ድርጊት መሃል ግን በከተማው የካርልን ነፍስ ፈልጎ የመጣ የሚመስል ድንገተኛ ነፋስ አካባቢውንና ካርል ተሰቅሎበት የነበረውን ገመድ ያናውፀው ገባ። በዚህ መሃል ራሱን መቆጣጠር ያቃተው ካርል የዓለም ሕዝብ በቀጥታ ቴሌቪዥን እያየው ወደ ታች ተምዘግዝጎ ይወድቃል። በዚህ መልኩ ካርል ዋሌንዳ በ73 ዓመቱ ከዚህ ዓለም በሞት ሊለይ ችሏል። አምስተኛ ኮሎኔል ብሩስ ሃምተን። ይህ ሰው በአሜሪካ ታዋቂ ሙዚቀኛ ነበር። በአትላንታ አገር ለአንድ ባለጠጋ የሰባ ዓመት የልደት በዓል ላይ በእንግድነት ከሌሎች ሙዚቀኞች ጋር ተጋብዞ የሙዚ የሙዚቃ ስራውን እያቀረበ ባለበት ሰዓት በድንገት መድረኩ ላይ ይወድቃል። ተመልካች የድራማ ትዕይንት ይሆን ብሎ ጥቂት ጊዜ ቢጠብቅም ብሩስ ከተኛበት መንቃት አልቻለም። በአፋጣኝ ወደ ሕክምና ጣቢያ ቢወሰድም በዚያው ቀን ምሽት ላይ እንደሞተ የሚናገር አሳዛኝ ዜና በአገሪቱ ተሰምቷል። ስድስተኛ ባርባራ ዌልትንስ። ይቺ ባለ ብዙ ተሰጦ ትውልደ ፈረንሳዊ የሙዚቃ ቀንቃኝና የዜማ ደራሲ በአገሯ ብሎም በዓለም ዙሪያ ተዋ ታዋቂ ነበረች፣ በሙዚቃ ስራዎቿም ብዙ ወዳጆችን እና ተከታዮችን ለማፍራት የቻለች አርቲስት ነበረች። ታዲያ መድረክ ላይ በቀረበችበት አጋጣሚ ሁሉ በባዶ እግሯ መቅረብን የምትመርጠው ይህች ባርባራ የተሰኘች ፈረንሳይት ሙዚቀኛ ይህ ያልተለመደ ምርጫዋ እንደ አውሮፓውያን አቆጣጠር በ2017 ዓ.ም በአንዲት ክፉ ቀን ከባድ ዋጋ አስከፍሏታል። የሙዚቃ ስራዋን በቀጥታ በምታቀርብበት ወቅት ባርባራ በድንገት የተላጠ የኤሌክትሪክ ገመ ላይ በባዶ እግሯ ትቆማለች። ሰውነቷም በከባድ የኤሌክትሪክ ሞገድ ተናወጠ። የመጨረሻ ትንፋሿንም በዚያች ቅጽበት ፈጸመች። ባርባራ ገና በ35 ዓመቷ በእንዲህ አይነት የብዙዎችን ልብ በአሳዘነ አጋጣሚ ህይወቷ ሊያልፍም ችሏል። ሰባተኛ ዋን ጃምቤላን። ይህ ሰው ፊሊፒናዊ ነው። በአገሩ ፊሊፒንስ ተወዳጅ የሆነ 94.7 ጎልድ ሜጋ ኮሎምባ ኤፍኤም የተሰኘ መዝናኛ የራዲዮ ፕሮግራም አቅራቢም ነበር ያ ይህን ስራውን በቀጥታ ስርጭት ከቤቱ ሆኖ እያስተላለፈ ባለበት ወቅት ነበር፣ በድንገት ሁለት ወንበዴዎች የቤቱን አጥር አልፈው በእርሱ ላይ ሁለት ጊዜ በጠመንጃ ተኩሰውና የአንገት ሐብሉን ነጥቀው በሞተር በመሳፈር ከቤቱ የተሰወሩት። ይህ አሳዛኝ አጋጣሚ በፌስቡክ ላይ በቀጥታ የዓለም ህዝብ እየተመለከተው የተፈጸመ አሳዛኝ ድርጊት ነበር። ስምንተኛ ፣ ሲብ ሃሺያን ይህ አሜሪካዊ ድራመር ቦስተን በተባለ ታዋቂ የሮክ ባንድ ውስጥ ይሠራ የነበረ የሙዚቃ ሰው ነው። በመጋቢት ወር 1949 ዓ ም የተወለደው ይህ የሮክ ሙዚቃ አቀንቃኝ ሳይታሰብ በቀጥታ ስርጭት የሙዚቃ ስራውን ከባንዱ አባላት ጋር በሚያቀርብበት ወቅት በእጁ የሚዘፍንበትን ማይክ እንደያዘ ተዝለፍልፎ ይወድቃል። ነገሩ ኋላ በሆስፒታል ሲጠና ሲብ ከባድ የኩላሊት ካንሰር ተጠቂ እንደነበረም ለማወቅ ተችሏል። ብዙ የሮክ ሙዚቃ አፍቃሪያን ልባቸው የተሰበረበት አጋጣሚም ሆኖ አልፏል። ዘጠነኛ ዲክሾን። ብዙዎች ማድ ማድ ማድ ወርልድ በሚለው የመድረክ ላይ የኮሜዲ ስራው ያውቁታል። በሀገሩ አሜሪካ ታዋቂ አክተርና ኮሜዲያን ነበር። በወርሃ ሚያዝያ 1987 ዓ ም ካሊፎርኒያ በሚገኘው በሳንዲያጎ ዩኒቨርሲቲ ውስጥ እንደተለመደው የትወና ስራውን በሚያቀርብበት ወቅት በድንገተኛ የልብ ህመም እዚያው ሰኞው መድረክ ላይ ህይወቱ ሊያልፍ ችሏል። አስረኛ ሊሊያን ሃርደን አርምስትሮንግ የሉዊስ አርምስትሮንግ ሁለተኛ ባለቤቱ ነበረች። አሜሪካ ውስጥ አሉ ከሚባሉ የጃዝ ፒያኒስት፣ ኮምፖዘር፣ ድምፃውያን እና የባንድ መሪዎች መካከል ስሟ በቀዳሚነት ይጠቀሳል። በ1898 ዓመተ ምሕረት በሜምፊስ ቴኔሲ ከተማ የተወለደችው ይህች ባለብዙ ተሰጦ ወጣት በ1971 ዓመተ ምሕረት የባለቤቷን ቀብር ደርሳ ወደ ቀደመ ስሯ በተመ መለሰችበት እና ከቀናት በኋላ የባለቤቷን ሙት በዓል ለማዘከር ቀጥታ ለተመልካች ፒያኖ በምትጫወትበት ሰዓት በድንገት የልብ ህመም ተከስቶባት የእርሷ ሚወት በቀናት ልዩነት ሊያልፍ ችሏል። ክሪሽና ኩማር ኩናዝ ኬኬ ያሉ ብዙ የሙዚቃ ስራውን የሚወዱ ህንዳውያን ይጠሩታል። በ1990ዎቹ ወደ ሙዚቃ ስራው የገባው ይህ ታዋቂ ድምፃዊ በህንድ ታሚል ቴሉጉ እንዲሁም ሌሎች ቋንቋዎች ለብዙ ህንዳውያን የሙዚቃ ስራዎች ቹን አቅርቧል። ታዲያ በፈረንጆቹ ግንቦት ወር 2022 ዓ.ም ኬኬ በኮልኮታ ከተማ በቀጥታ የኮንሰርት ስራ በሚያቀርብበት ወቅት ድንገት ከወደቀበት መነሳት አልቻለም። ሆስፒታል ቢወሰድም ኬኬ ተመልሶ ሊነቃ አልቻለም ነበር። ፓፓ ወምባ፣ ይህ ታዋቂ የኮንጎ አገር ሙዚቀኛ በትውልድ አገሩ የኮንጎ ባህላዊ ሙዚቃዎችን ከዘመናዊ የሙዚቃ ዘውግ ጋር አጣምሮ ለአድማጭ ጆሮ በማቅረብ ብዙ ተመልካችን ለማፍራት ችሏል። ክፍል በሚያዚያ ወር 2016 ዓ ም በፌሟ የሙዚቃ ፌስቲቫል ላይ የመድረክ ስራውን በሚያቀርብበት ወቅት ሳይታስብ በዚያው አሸልቧል። ነፍሱን ለማትረፍ ብዙ ጥረቶች ቢደረጉም ፓፓ ወይምባ ግን ያንቀላፉት ለዘላለም ነበር። ጉድባይ ቱ ግራቪቲ የተሰኘው የሙዚቃ ባንድ፣ ይህኛው ደግሞ ከብዙዎቹ የተለየ ነበር። በሮማኒያ ሀገር ታዋቂና ተወዳጅ የነበሩት እኚህ የሙዚቃ ባንድ አባላት በቁጥራቸው አራት ነበሩ። ታዲያ ጥቅምት ውስጥ 2015 ዓ ም ቡካሪስት ከተማ ውስጥ በተዘጋጀ የምሽት ክለብ ውስጥ የሙዚቃ ሥራቸውን በሚያቀርቡበት ወቅት ድንገተኛ የእሳት አደጋ ተፈጥሮ መላውን የባንድ አባላት ጨምሮ የ64 ሰዎችን ሕይወት የቀጠፈ አሳዛኝ አጋጣሚ ተፈጥሮ ነበር። ይህ ዜና መላውን የሙዚቃ አፍቃሪያን ልብ የሰበረ አጋጣሚ ሆኖ አልፏል። ኢርማ ቤል። ይህች ኢንዶኔዥያዊት ሙዚቀኛ የሙዚቃ ሥራዋን ባቀረበችበት ጊዜያት ሁሉ አደገኛ የሚባለውን ኮብራ ተናዳፊ እባብ በአንገቷ አንጠልጥላ መቅረብን ትመርጣለች። በዚህም ብዙ ታዋቂነትን ለማግኘት ችላለች። ታዲያ በሚያዚያ ወር 2016 ዓ ም በካራዋንግ ከተማ ይህንኑ አድርጋ የሙዚቃ ስራዋን በምታቀርብበት ጊዜ ነበር በድንገት ለወትሮ አንጠልጥላው ስትውል ዝም ያላት ኮብራ እባብ በዚያች ቀን ጸባዩን ቀይሮ አንገቷ ላይ ሊነድፋት የቻለው። ወደ ሆስፒታል እንድትወሰድ ብትጠየቅም አይዟችሁ አልሞትም ብላ የመድረክ ስራዋን ብትቀጥልም በመሃል ግን ራሷን መቆጣጠር አቅቷት መድረኩ ላይ ልትወድቅ ችላለች። ይህንና የመሳሰሉትን አሳዛኝ አጋጣሚዎች ከብዙ በጥቂቱ መርጠን በዚህ ፕሮግራማችን ለእናንተ አደረስን። ፕሮግራሙን ከወደዳችሁት ቪዲዮን ላይክ በማድረግ ለሌሎችም ይዳረስ ዘንድ አድርጉ። በቀጣይ ምን አይነት ቪዲዮ እንድንሰራ ትፈልጋላችሁ? በኮሜንት ሴክሽኑ ላይ ሀሳቡን ያስቀምጡልን። በሌላ አዲስ ዝግጅት እስከምንገናኝ ድረስ ሰላም ይሁኑ።